አደገኛ ግንኙነቶችን መረዳት ማሸነፍና መፈወስ። ዛሬ በህይወታችን ውስጥ ከሚያጋጥሙን አደገኛ ጸባይ ካላቸው ሰዎች ጋር መንፈሳዊነታችን ሳይጎዳ ግንኙነቶችን እንዴት ማስተካከል እንደምንችል እንነጋገራለን። እነዚህ ግንኙነቶች በልባችን ላይ ጠባሳ ጥለው በራስ መተማመናችንን አሳጥተውና ደስታችንን ነጥቀው ያለፉ ግንኙነቶች ሊሆኑ ይችላሉ። ምንም እንኳን የዋሃን ይወርሱዋል ምድር በሚለው ሕያው ቃሉ ተጎጂዎች ሰማያዊውንም ሆነ ምድራዊውን በረከት የሚያጭዱ ቢሆንም የሰዎችን መጥፋት የማይወደው ልዑለ ባህሪ ፈጣሪያችን እነዚህን ክፉ አድራጊ ሰዎችን በመገሰጽ ወደ ህይወት ሊመልሳቸው ይፈልጋልና ይህ የተክሳስ ጽሁፍ እንዲዘጋጅ ግዶኗል። እስከ መጨረሻው አብረውን ይቆዩ። ከመጽሐፍ ቅዱስ አስተምህሮ በመነሳት መፍትሔዎችን እንፈልጋለን። ዓለምን ለሰው ልጆች መኖሪያነት ምቹ በማድረግ ሂደት ውስጥም የራሳችንን አሻራ እናሳርፋለን። አንድ አደገኛ ግንኙነቶችን መለየት። ተንኮልን የተመላ ወይም አደገኛ ሰው ማለት ምን ማለት ነው? አደገኛ ሰው ሆን ብሎ በዙሪያው ላሉ ሰዎች አሉታዊ ስሜቶችን የሚያስተላልፍ የሰዎችን ነጻ ፈቃድ በመንጠቅ የሚቆጣጠር የሚያቃልል አላግባብ የሚዘልፍ ትችት የሚሰነዝር የሌሎችን ስሜት የማይረዳና ለራሱ ጥቅም ሌሎችን የሚጎዳ አይነት ሰው ነው። እነዚህ ሰዎች የቅርብ አባላት፣ የሥራ ባልደረቦች፣ መንፈሳዊ ጓደኞች ወይም የትዳር አጋሮችም ሊሆኑ ይችላሉ። ታዲያ እንዲህ አይነት ጸባይ ያላቸውን ሰዎች የተሸሸገ ጸባያቸውን በመረዳት ግንኙነቱ ስር ሳይሰድ እንዴትም መለየት እንችላለን? እነዚህ ከስር የምንዘረዝራቸው ጸባዮች ሊደብቋቸው የማይቻላቸው ጸባዮቻቸው ናቸውና ልብ ብለን እንመርምራቸው። እነርሱም ትችት ማብዛት፣ ሁልጊዜ ስለራሳቸው ብቻ ማውራት፣ ሌሎችን ማናናቅ፣ የሌሎችን ስሜት አለማክበር፣ ተንኮለኛ መሆን፣ ሁልጊዜም ትክክለኛ ሰው እነሱ ብቻ እንደሆኑ ማመን እና ሌሎች ደግሞ በአንጻሩ ስህተተኞች እንደሆኑ ማሳመን የጥፋተኝነት ስሜት እንዲሰማን መጫን ከልክ ያለፈ ቁጥጥር ማድረግና ምቀኝነት ናቸው። ተወዳጆች ሆይ፣ ዛሬ ላይ እንደ ብልጠት ቆጥረን የዋህ ሰዎችን በዚህ ክፉ ጸባይ ብንጎዳ ብናሰቃይ፣ በጥቂት የዘራናት የክፋት ዘር አብባ አፍርታ መልሳ ራሳችንን እንደ ሀገር ልታጠፋን ብትመጣ ምን ብለን እናማረር ይሆን? እንደ እንቁ አስሰን እማናገኛቸውን መልካም ሰዎች በብልጠታችን ተመክተን በፍጹም አንጉዳቸው። ብእሴ ሰላምየ ዘኪያሁ ተአመን አመን እክሌ ዘይስየሳይ እክሌ ላይሌ አሰኮናሁ እንዲህ የተባለው ቃል ይፈጸምብንም ዘንድ ራሳችንን ለጥፋት አሳልፈን አንስት። በእውነትም ይህ ነገር ዘርን እንደ መብላት ይቆጠራል። ምን እየፈለገ ቢቸገር ገበሬ ምርጥ ዘሩን አይበላም። የችግሩን ቀን እንደምንም ተቋቁሞ ያልፈዋል እንጂ ዛሬ ዛሬ ግን ታላላቅ ተስፋ ያላቸውን ወዳጆቻቸውን በተራ ችግርና ቅናት ጠልፈው የጣሉና የበሉ ብዙ ሰዎችን እየተመለከትን ነው። እነዚህ ታላላቅ ተስፋ ያላቸው ሰዎች እኮ እንደ ምርጥ ዘር ናቸው። ከወዳጆቻቸው አልፈው ለዓለም የሚተርፍ ፍሬ ማፍራት የሚችሉ ነገር ግን በቀናተኛና በክፎች ተሰነካክለው በየመንገዱ ወድቀው እያየናቸው ነው። በእውነት መንገዳችንን ቆም ብለን እንመልከት። ከፈጣሪም ጋር በእውነት እንዳንጣላ እናስተውል። ይህንንም ሁኔታ እንረዳ ዘንድ ከመጽሐፍ ቅዱስ ውስጥ ናባል የሚባልን ሰው ማንሳት እንችላለን። አንደኛ ሳሙኤል ምዕራፍ 25 ላይ ናባል የተባለው ሰው እጅግ ባለ ጠጋ ቢሆንም ጨካኝና ልበ ደንዳና ነበር። ዳዊትና ሰዎቹ በምድረ በዳ ሲንከራተቱ እግረ መንገዳቸውን የእርሱንም መንጋ ዘራፊዎች እንዳይነጥቁት ይጠብቁለት ነበር። ዳዊት ናባልን ምግብ በጠየቀው ጊዜ ግን ናባል በንቀት መልሶ ላከባቸው። ይህን ጊዜ ዳዊት እጅግ ተናዶ ናባልንና ቤተሰቡን ለማጥፋት ተነሳ። ነገር ግን የናባል ሚስት የአቢግያ ጣልቃ ገብነት ቤተሰቡን ከጥፋት አዳነች። ናባል እጅግ ክፉ የሆነ ሰው ነበር፤ ለሌሎች ደንታ የሌለው፣ አመስጋኝ ያልሆነና ጨካኝ የሆነ ሰው ነበር። ነገር ግን ዳዊት ስለ አቢግያል ልመና በርኅራኄ አልፎታል ሁለት ከክፉ ግንኙነቶች መከለል አደገኛ ግንኙነቶች በአእምሯችን በስሜታችንና በአካላችን ላይ ከፍተኛ ጉዳት ሊያደርሱ ይችላሉ ስለዚህም ከእነዚህ ግንኙነቶች ራሳችንን መጠበቅ እጅግ በጣም አስፈላጊ ነገር ነው ታዲያ እንዴት መከላከል እንችላለን አንደኛ ወሰን ማበጀት ነው ከአደገኛ ሰው ጋር ያለንን ግንኙነት መገደብ፣ ምን እንደምንቀበልና ምን እንደማንቀበል በግልጽ መናገር። ሁለተኛ ርቀትን መጠበቅ፣ አካላዊና ስሜታዊ ርቀትን መጠበቅ፣ መልካሙን በመውሰድ ክፉ ነጥሮ እንዲመለስ መንፈሳችንን ማበርታት። ሶስተኛ ራስን መንከባከብ፣ ጾምን በአግባቡ መጾም፣ ጤናማ ምግብ መመገብ፣ በቂ እንቅልፍ ማግኘት የአካል ብቃት እንቅስቃሴ ማድረግ እና ከፈጣሪ ጋር ያለንን ግንኙነት በፍጹም ልብ ከፍ ማድረግ። አራተኛ ድጋፍ መፈለግ፣ ከታመኑ ጓደኞች፣ የቤተሰብ አባላት ወይም ከተመሰከረላቸው አማካሪ ጋር መነጋገር። አምስተኛ ይቅር ማለት። ይቅር ማለት ቁስላችንን ለመፈወስና ወደፊት ለመራመድ ይረዳናል። ነገር ግን ይቅርታን መስጠት ማለት ክፉ ባህሪን መቀበል ማለት እንዳልሆነም ልብ ልንል ይገባል። እዚህ ላይ የዮሴፍን ታሪክ ማንሳት እንችላለን። ዘፍጥረት 37 ቁጥር 50 ላይ ዮሴፍ በወንድሞቹ ተጠልቶ ለባርነት ተሸጠ። በግብፅ ውስጥ ብዙ መከራዎችን ተቀበለ። ነገር ግን እግዚአብሔር ከእርሱ ጋር ስለነበር በታማኝነቱና በትዕግስቱ በግብፅ ምድር ታላቅ ስኬትን አገኘ። ኋላም በችግራቸው ሰዓት ወንድሞቹን ይቅር ብሏቸዋል። ዮሴፍ በእግዚአብሔር በመታመን ክፉ ሁኔታዎችን በጽናት ተቋቁሟል። ሶስት ኃይለኛ ሰዎችን መርዳት። እነዚህ አደገኛ የሆኑ ሰዎች ራሳቸውም እየተሰቃዩ ሊሆን ይችላል። ምናልባት በልጅነታቸው መጥፎ ተሞክሮ አሳልፈው ወይም ደግሞ በራሳቸው ላይ ያላቸው እምነት ዝቅተኛ ሆኖም ሊሆን ይችላል። ስለዚህ ለእነዚህ ሰዎች ርህራሄ ማሳየትና ወደ ልባቸው እንዲመለሱ መርዳት እጅግ የተወደደ ነገር ነው። እነዚህን ከስር የምንገልጻቸውን ሶስት ነገሮችን በማሳየት መርዳት እንችላለን። አንደኛ፣ በፍቅር መገሰጽ። አደገኛ ባህሪያቸው ትክክል እንዳልሆነ በግልጽ መንገር፣ ነገር ግን በቁጣ ወይም በንዴት ሳይሆን በፍቅርና በርህራሄ ቢሆን የተሻለ ነው የሚሆነው። ሁለተኛ፣ ማበረታታት። መልካም ጉናቸውን ማየትና ያንን መልካምነታቸውን ማበረታታት። ሶስተኛ፣ ምሳሌ መሆን ቅናትን ሊጨር ከሚችል እንቅስቃሴ በመቆጠብ ጤናማና አዎንታዊ ባህሪን ማሳየት። አራተኛ እንደ ተቀባይነታቸው መጠን ምክርን መስጠት አስፈላጊ ከሆነም የባለሙያ ምክር እንዲያገኙ መርዳት። አምስተኛ ስለ እነርሱ መጸለይና እግዚአብሔር እንዲረዳቸው መጠየቅ። ነገር የው ከበድ ያለና ማንን ለያየው አይነት ሰው ከሆነ በገዳም ያሉ አባቶች በጸሎት እንዲያግዙን ማሳሰብ እንችላለን። እዚህም ጋር የዘኪዮስን ታሪክ ብናነሳ ሉቃስ ምዕራፍ 19 ቁጥር 1 ላይ ዘኪዮስ ቀረጥ ሰብሳቢ የነበረ ሲሆን በህብረተሰቡ ዘንድም የተጠላ አይነት ሰው ነበር። ነገር ግን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ቤቱ በመሄድ ከእርሱ ጋር ለመብላት ፈቃደኛ ሆነ። በዚህም ምክንያት ዘኪዮስ ተለውጦ ንብረቱን ለድሆች ለመስጠት ወሰነ። ኢየሱስ ክርስቶስ ፍቅርን በማሳየትና በመቀበል ዘኬዎስን ወደ ልቡ እንዲመለስ ረድቶታል። አራት ጤናማ ወሰኖችን ማበጀት። ጤናማ ወሰኖች ራሳችንን ከክፉ ግንኙነቶች ለመጠበቅና ጤናማ ግንኙነቶችን ለመገንባት ይረዳናል። ታዲያ እነዚህ ጤናማ ወሰኖች ምን ምንድን ናቸው? አንደኛ ምን እንደምንቀበልና እንደማንፈልግ በግልጽ መናገር ሁለተኛ እማንፈልገውን ነገር በግልጽ አይሆንም ወይም እምቢ ማለት መቻል። ሶስተኛ የሌሎችን ኃላፊነት አለመውሰድ፣ ኃላፊነታቸውን በአግባቡ እንዲወጡ ማበረታታት። አራተኛ ትክክል እንዳልሆነ የሚሰማንን ነገር በይሉንታ ብቻ ከማድረግ መቆጠብ። አምስተኛ ራሳችንን ከጉዳትና ከጥቃት መጠበቅ። እዚህ ጋር የሐናን ታሪክ መመልከት እንችላለን። አንደኛ ሳሙኤል ላይ ሐና መካን ስለነበረች በባሏ ሁለተኛ ሚስት በነበረችው ትበሳጭ ነበር። ሐና ለዚህ መፍትሄው ወደ እግዚአብሔር መጸለይና እርሱም ልመናዋን ሰምቶ ልጅን እንደሚሰጣት ማመን እንደሆነ አውቃለች። ሐና በእግዚአብሔር ላይ በመደገፍና ታላቅ እምነትን በእርሱ ላይ በማሳደር ለችግሯ መፍትሄን አግኝታለች። ተወዳጅ የሆነ ልጅንም ልትወልድ ችላለች። ውድ ቤተሰቦቼ አደገኛና ሊጎዱ የሚችሉ ሰዎች በህይወታችን ውስጥ ቢኖርም ተስፋ መቁረጥ እንደሌለብን ላስታውሳችሁ ወዳለሁ። ራሳችንን በመጠበቅ ከፈጣሪ ጋር ያለንን ግንኙነት የምር በማጠበቅ ጤናማ ወሰኖችን በማበጀትና እንደነዚህ አይነት ሰዎችን በመረዳት ደስተኛና ጤናማ ህይወት መኖርን እንችላለን። ከሁሉም በላይ ደግሞ በእግዚአብሔር ላይ መታመንና የእርሱን አጋዥነት መፈለግ ይኖርብናል። ታላላቅ ነገሮችን መፈጸም በሚገባን ዘመናችን በእንዲህ አይነት መገፋፋት ጊዜያችንን ማባከን አይኖርብንም እና ቁም ብለን በጥልቀት ማሰብ ይኖርብናል። በእውነትም ደግሞ እግዚአብሔር ሊያበረታን እንዲህ ያሉ የመጽናኛ ቃላቶችን ይሰጠናል። እግዚአብሔር ለተሰበረ ልብ ቅርብ ነው፣ መንፈሳቸው የተዋረደውንም ያድናቸዋል —መዝሙር 34:18 አትፍራ እኔ ከአንተ ጋር ነኝና፣ አትደንግጥ እኔ አምላክህ ነኝና፣ አበረታሃለሁ፣ እረዳሃለሁ፣ በጽድቄ ቀኝ እጄ እደግፍሃለሁ። —ትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 ጭንቀታች የሆነ ሁሉ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባልና። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ፍቅር ይታገሳል፣ ቸርነትንም ያደርጋል ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን ጥቅም አይፈልግም፣ አይበሳጭም፣ በበደል ደስ አይለውም፣ ነገር ግን በእውነት ደስ ይለዋል። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 የእግዚአብሔር ቸርነት ከሁላችን ጋር ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ